ጤናይ ስትል ከመደበኛው የሞርስ መሰናዶ የቀደመ መልእክት የነ ዶክተር ደብረ ጽዮን ቡድን እያደረገ ያለው ለትግራዋይ የሚጠቅም ነው ወይ የሚለውን ጥያቄ መመለስ ያስፈልጋል። ከኤርትራ ወደ ትግራይ እንዲገቡ የተደረጉትና በሞንጆሪኖ በትግራይ መቀሌ ከተማ ሀውልቲ የክፍለ ከተማ ነዋሪ ስለመሆናቸው የነዋሪነት መታወቂያ እንዲሰጣቸው የተፈቀደላቸው የሻዕቢያ ወታደራዊና የደህንነት ባለሙያዎች የፌዴራል መንግስት ህግ ለማስከበር ወደ ትግራይ መግባቱን በጉጉት እየተጠባበቁ የቲዲኤፍን ዩኒፎርም በመልበስ ለጥቃት ራሳቸውን እያዘጋጁ መሆናቸው ተደርሶበታል። ወዲህ ደግሞ ባለፈው ራማ ከተማ ላይ የህወሃት ባህላዊ ጀኔራሎች ከኤርትራ ወታደራዊ መኮንኖች ጋር በተገናኙበት ጊዜ ቀደም ሲል አለን ካሉት 270 ሺህ ታጣቂ ድጋሙና ቆጥሮን ጥሮት ሲባሉ አሁን ያለን ሃያ ሺህ ብለው ማስመዝገባቸውን ተከትሎ ከፍተኛ አለመግባባት ተፈጥሮ ነበር። እናም መጨረሻ አዳዲስ እያሰለጠንን ነው ተበትነውም የነበሩትን መልሰን እንጠራለን ብለው በመለያየታቸው አዳዲስ ምልምል አለን ስላሉ ብቻ የቀደመውን ታጣቂ እንደ አዲስ ምሩቅ የፕሮፓጋንዳ ዘመቻ ሊሰሩበት እየተዘጋጁ መሆኑ ተደርሶበታል። ስለዚህ ዛሬም እፈኝ ለማይሞሩ የአንድ ቤተሰብ አባላት ትናንት መከራህን ሲያሳይ ከነበረ ወገን ጋር በመተባበር እልቂት እየደገሱለህ ነውና እምቢ በማለት ራስህንና ቤተሰብህን ካልተገባ ሞት ምክንያት ከሌለው ኪሳራ ጠብቅ የሚለው ከመደበኛው የሞርስ መሰናዶ የቀደመ መልእክት ነው። ትናንት አግኝተኸው ወይም ተደዋውለህ በአይነ ስጋ እስከምትገናኝ ድረስ በሰላምታ ተለያይተኸው የነበረው ጓደኛ ዛሬ ላይ ከጠፋህ ወደ አድዋ ታፍሶ መወሰዱንና እልፍ ሲልም ወደ ሳዋ ለወታደራዊ ስልጠና በሚል በአፈሳ ተወስዶ መሆኑን ጠርጥርና ትናንት በግድ ተወስደው ወይም ተታለው የነበሩ እኩዮችህ የጦር ጉዳተኛ ሆነው እየተወደቁ አለመባላቸውን እያየህ፣ የአካል ድጋፍ አጥተው ክራንችና ዊልቸር ሳይኖራቸው የወጣትነት አበባቸው ረግፎ ያሉበትን የኑሮ ሁኔታ ታውቃለህና የእነርሱ ጣፈንታ እንዳይገጥመህ አንቤ በል። ለአንድ የሰፈር ማህበርተኞች ስልጣን ስትል መስዋዕት አትሁን፣ የሚለው ደግሞ በቀደመው የሞርስ መሰናዶ ላይ የተደመረ መልእክት ነው። ሞርስ ማለት ይችላል ነች። ይህ ሞርስ ነው የሚያዘጋጀው ወንድም እዮብ ደመቀ ነው። ዳዳ ዳዳዳ ሞርስ ማለት በኢትዮጵያ ሉዓላዊ ግዛት እና ከሉዓላዊ ግዛቷ ውጪ ወዳገኘነው ወታደራዊ ዜና እናልፋለን። የራሺያ ባህር ኃይል ምክትል አዛዥ አድሚራል ቭላድሚር ቮሮቪቭ የሚመራ ልዑካን ቡድን የኢትዮጵያ ባህር ኃይል የሚገነቧቸውን የባህር ኃይል ተቋማት ጠቅላይ መምሪያ ውንና ቢሾፍቱ የሚገኘውን ማሰልጠኛ ማዕከል መጎብኘታቸው፣ እንዲሁም ይህን ጉብኝት ተከትሎ በቀጣይ ከኢትዮጵያ ባህር ኃይል ጋር በሚኖሩ ትብብሮች ዙሪያ መምከራቸው ተዘግቧል። የኢትዮጵያ ባህር ኃይል ምክትል አዛዥ ለኦፕሬሽናል ኮሞዶር ጀማል ቱፊሳ ትብብሩ በስልጠናና አቅም ግንባታ ዙሪያ ያተኮረና በቀጣይም አብሮ በመስራት ተቋማችን መከላከያ የጀመረውን የባህር ኃይል ግንባታ ለማጠናከርና በዓለም አቀፍ ውሃ ላይ የአገራችንን ጥቅም ለማስከበር ዝግጁነታችንን የበለጠ ለማጠናከር የሚያግዘን ውይይት ነው ብለዋል። ኮሞዶር ጀማል ቱፊሳ እና የራሺያ ባህር ኃይል ምክትል አዛዥ አድሚራል ቭላድሚር ቮሮቤት በጋራ ባህር ኃይል በሚያጠናክሩ እና ለቀጣይ ትብብሮች ሁኔታ ለማመቻቸት የሚያስችላላቸውን ስምምነት ተፈራርመዋል። ዘገባው የካሳውን ኪዳን ነው። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳዳ ሞርስ ማለት። የሩዋንዳ ከፍተኛ መኮንኖች ቡድን የኢትዮጵያ መከላከያ ተቋማትን ጎበኛ። የሀገሪቱ መከላከያ ልኡክ የቢሾፍቱ አውቶሞቲቭ ኢንጂነሪንግ ኢንዱስትሪን እና የኢትዮጵያ መከላከያ ዩኒቨርሲቲን በጎበኘበት ወቅት ቢሾፍቱ አውቶሞቲቭ ኢንጂነሪንግ ኢንዱስትሪ በተገኙበት ወቅት የመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ዋና ዳይሬክተር አቶ ጌታቸው ለማርያም አቀባበል አድርገውለታል። መከላከያ ዩኒቨርስቲም የዩኒቨርስቲ ከፍተኛ መኮንኖች አቀባበል ያደረጉለት ሲሆን የየተቋማቱ አመራሮችም ለሩዋንዳ ከፍተኛ መኮንኖች ልኡክ ስለየክፍሎቹ ስራዎች በተመለከተ ገለጻና ማብራሪያ ሰጥተዋል። የቢሾፍቱ ኦቶሞቲቭ ኢንጂነሪንግ ኢንዱስትሪ እና የመከላከያ ዩኒቨርሲቲ የሁለቱን ሀገራት ወዳጅነት የሚያሳዩ ስጦታዎችን ለሩዋንዳ መከላከያ ልኡክ ስጦታ ያበረከቱ ሲሆን የሩዋንዳ መከላከያ ልኡክን ቡድንም ለሁለቱ የመከላከያ ተቋማት ስጦታ አበርክተዋል። ዘገባው የበላቸው ክንዴ ነው ይህ ሞርስ ነው የሚያዘጋጀው። ወንድም እዮብ ደመቀ ነው ዳዳ ዳዳዳ ሞርስ ማለት ይችላል። በተመሳሳይ ዜና የሩዋንዳ ጠቅላይ ኤታማዦር ሹም ጀነራል ሙባረክ ሙጋጋ እና ሉካምቡር ናቸው አየር ኃይልን ጎብኝተዋል። የሩዋንዳ ጠቅላይ ኤታማዦር ሹም እና ሉካምቡር ናቸው በኢትዮጵያ አየር ኃይል ጠቅላይ መምሪያ ሲደርሱ ኢትዮጵያ አየር ኃይል አዛዥ ለትናል ጀነራል ይልማ መርዳሳ አቀባበል ካደረጉላቸው በኋላ የበረራ ትምህርት ቤቱን ጨምሮ ሌሎችንም ክፍሎች አስጎብኝተዋቸዋል። የሩዋንዳው መከላከያ ጠቅላይ ኤታማዦር ሹም ጀነራል ሙባረክ እና በእርሳቸው የሚመራው ልዑካን ቡድን የአየር ኃይልን የበረራ ትምህርት ቤት እና የአሌሽን ከባድ ጥገና ማዕከልን ተዘዋውረው ጎብኝተዋል። ፌድ የአየር ኃይል አዛዥ ለትናል ጀነራል ይልማ መርዳሳ ለሩዋንዳው ጠቅላይ ኤታማዦር ሹም ስጦታ አበርክተዋል።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 በድምፅ የወያኔ ቴሌቪዥን ሰፊ ሽፋን እንዲኖረው ታቅዶ በአድዋ ከተማ የተከናወነው የህወሃት ወታደራዊ ትርኢት የቀረበ ሲሆን ዛሬ የቀረበው የህወሃት ወታደራዊ አመራሮች በሚለው ስብስብ እውቅናና ድጋፍ ያገኘ በዋናነት ጅራል አብርሃ ተስፋይ የተባለው ሰው የሚመራው እንደነበር ምንጮች ጠቁመዋል። በምረቃው ላይ የሻዕቢያ ወታደራዊ መኮንኖች በጥቁር መነጽርና በኮፍያ ራሳቸውን ለመደበቅ ሞክረው በእንግድነት ተገኝተዋል። የተወደዳችሁ የሞርስ ቤተሰቦች በዚህ ዜናና መቀሌ ከተማ በሚገኘው የመለስ አካዳሚ የታጣቂዎች ማረፊያ መሆኑን የተመለከቱ መረጃዎችን በሰኞ የሞርስ ዜና በስፋት እንመለከተዋለን እና ተከታተሉ። ይህ ሞርስ ነው። የሚያዘጋጀው ወንድም እዮብ ደመቀ ነው። ዳዳ ማለት ይችላል። የውጭ ዜና ናይሮቢ ኬንያ ለፈጥኖ ደራሽ ሻይሮ ድጋፍ ሰጪ ታጣቂ ቡድንና አጋሮች ስብሰባ አመቻችታለች በማለት ማዕቀብ ምን የተጣለባት መሆኑን ሱዳን አስታወቀች። የሱዳን ካቢኔ ውሳኔን መሰረት በማድረግ በባህር ሆነ በየብስ እንዲሁም በአየር የኬንያ ምርቶች ወደ ሀገሪቱ እንዳይገቡ ጥብቅ ቁጥጥር እንደምታደርግ ነው የተገለጸው። የሱዳን የንግድና አቅርቦት ሚኒስቴር ውሳኔው የሱዳንና ብሔራዊ ጥቅምና ደህንነት ለማስጠበቅ የተወሰደ ወሳኝ እርምጃ ብለውታል። ኬንያ በሱዳን ስለተጣለባት የምርቶች እገዳ የዘገባ እስከተጠናቀረበት ሰዓት ድረስ የሰጠችው ምላሽ የለም። ኬንያ ከሱዳን መንግስት ጋር እየተዋገረ የሚገኘው የፈጥኖ ደራሽ ኃይል የተለያዩ ድጋፎችን ታደርጋለች በሚል በሱዳን ተደጋጋሚ ክሶች ይቀርቡባታል ሲል ሱዳን ትሪቢውን አስነብበዋል። ይህ ሞርስ ነው የሚያዘጋጀው፣ ወንድም እዮብ ደመቀ ነው። ዳዳ ሞርስ ማለት ይቻል ወዳጄ ልቤ ኩነቱ ከተከናወነ ቀናት አለፉ። ቢሆንም ይመለከተናልና ጉዳዩ የሞርስ አካል ነውና እናም ዛሬ ለመቃኘት ወደድኩ። ነባሩ የኢትዮጵያ ባህር ኃይል አባላት የካቲት 30 2017 ዓ ም በአዲስ አበባ ከተማ አራዳ ክፍለ ከተማ የመሰብሰቢያ አዳራሽ ተሰባስበው ነበር። በስብሰባው ላይ በአዲስ አበባ ከተማና ዙሪያ ያሉ አባላት ብቻ ሳይሆኑ በመላው ኢትዮጵያ እንዲሁም በሌሎች ዓለማት የሚኖሩ በሕይወት ያሉና የተለየ ጤና እክል ከገጠማቸው አባላት ውጭ ያሉ ወንድሞቻችንና እህቶቻችን እንድትገኙ ተብሎ አስተባባሪ ኮሚቴው ጠርቶ ነበረና እንደ ጠሩ ትገኙ። የቀድሞ በሚል መጠሪያ የሚጠሩ፣ ቀድሞ የሚለው ግን ትክክለኛውን የአገልግሎታቸውን ፍቺ አያመለክትም የሚሉ ወገኖች ነባሩ ብለው ይጠሯቸው። ዛሬ እኔም ነባሩ ልበል። እርግጥ ነው እየነበረ ሲያገለግል እየነበረ፣ ወታደር እየነበረ፣ ባህር ኃይል እየነበረ፣ ሂድ ባህር ኃይል ሲባል እየነበረ እና የነባሩ ባህር ኃይል አባላት ስብሰባ ዋና አጀንዳ ዋሬ አካባቢ የነበረቻቸው የሚገናኙባት የምጽዋን ትዝታ የአስመራን ግዳጅ የመልህቅ ስፖርት ማዘውተሪያን ጠላቂ ኔቪን ኮማንዶና አሁን ገድል ይዝናናበት የነበረውን ዘፊሸር ባንድን፣ ግዳጁን ለይቶና ጠንቅቆ የተወጣበት ሴማፎርን፣ ከምን በላይ መተሳሰብና መከባበርን ኧረ ስንቱን ትዝታ እያነሳ የሚቆዝምበት አገር እንዳላስከበረ ሉዓላዊ ግዛትን እንዳልጠበቀ የኢትዮጵያ መገለጫ እንዳልነበረ እንደዘበት የኢትዮጵያ ባህር ኃይልና ወደብ የባህር በር አያስፈልጋትም ባሉ የታሪክ አጥፊዎች የበቀል ጅራፍ አርፎበት እንዲበተን ሲደረግ የገጠመውን የህይወት ጉዞና ለአመታት መከራርና ስቃይን እንዲገፋ የመደረጉ ሁኔታ እያነሱ አንተ ትብስ፣ አንቺ ትብሽ፣ ገሌስ እንዴት ነው? ምን ገጠመው? እንዴት ሆነ? ከሚለው የመደጋገፍ ሀሳብ አነስቶ የወደቀውን ለማንሳት፣ የተራበውን ለማጉረስ፣ የተጠማውን ለማጠጣት ኪሳችሁን ተመልከቱ የሚለውን ጨምሮ አሁንም አገሬ በምትፈልገኝ ሁሉ አለሁላት እያሉ ዝግጁነታቸውን የሚያረጋግጡበት የምድር ላይ ባህር ሆናቸው የሚጠቀሙበት አነስተኛ መገናኛቸው ይዞታው የቀበሌ የነበረው ቤት በኮሪደር ልማት መፍረሱን ተከትሎ ነው። በ1982 ሻዕቢያና ወያኔ ከምጽዋ ቢያፈናቅሏቸው። ከሰላሳ አምስት ዓመት በኋላ ደግሞ በተለይ ከለውጡ በኋላ ኢትዮጵያን በምድር፣ በባህር፣ በአየር ያገለገሉ ጀግዶች ቅን ታማኝ ኢትዮጵያን ያገለገሉ ስለመሆናቸው ተገልጦ ሰው የመሆናቸው ክብር በተሰጠ ጊዜ ማህበር መስልተው ከራሳቸው አልፈው አዲሱን ባህር ኃይል በየሙያቸው የመደገፍና የማገዝ ምኞታቸውን በተግባር እየገለጡ በነበረበት ሰዓት ቤቷ ስትፈርስም ቃል የገቡትን በቃላቸው ሊገኙ ስላልቻሉ ምን እናድርግ በሚል ነበር። ደስ የሚል ተስፋ ሰጪ ውይይት ነበር። አስተባባሪ ኮሚቴም በጉዳዩ ላይ ተመርጧል። ግን አሉ የሁሉም አባላት በአንድ ድምፅ የሚናገሩት አስገርሙ። የሁላችንም ጭንቀት ይላሉ፣ የሁላችንም ጭንቀት ክብርት ከንቲባዋና መራሮቻቸው ጋር ማን ያደርሰናል እንጂ እሳቸው አልሰሙም እንጂ ቢሰሙ ቢያውቁ ለአገር ያገለገለን ውለታ በመመለስ የሚታወቁ ከንቲባ ናቸውና መፍትሄ ይሰጡን ነበር የሚል አገላለጽ ነው። ክብርት ከንቲባዋና ካቢኔያቸው በኮሪደር ስራው ብቻ ሳይሆን መደበኛውም ስራ ፋታ የሚሰጥ ባለመሆኑ እንጂ ነባሩ የኢትዮጵያ ባህር ኃይል አባላት ተገናኝተው ስለ ኢትዮጵያ የባህር ኃይል ልምድ ስለቀደምቲቱ ወደብ የነበራት ኢትዮጵያና አሁን መንግስት የባህር በርና ወደብ እንዲኖራት ከባህር ላይ ተነስቶ የኢትዮጵያን ሰላምና ደህንነት በማስጠበቅ ሉዓላዊ ግዛቷን ሊያስከብር ቆርጦ የመነሳቱን ጉዞ ያህሎና ጉዞ መሆኑን ለትውልድ የሚያስረዱበት በሙያና በእውቀት አዲሱን ባህር ኃይል አባላት ለማገልገል እቅድ የሚያዘጋጁበት የቀደመ መተጋገዛቸውን የሚያጎለብቱበት ስፍራ አያጡላቸውም የሚለውን ተስፋ ከተስፋ ባለፈ በእርግጠኝነት እውን እንደሚሆን መናገር ይቻላል። በነገራችን ላይ በዚህ ሁለት ምን ሆነ መሰለህ ወዳጄ፣ ወጣት መራት፣ ቀጠን ረዘም ሚያለች ስሟ እንደ ባህርተኞቹ የኑሮ ውጣውረድ መገለጫ ህይወት ትባላለች። የብቴ ኦፊሰር ወንዶ ሰም ልጅ ህይወት ወንዶሰ እና አለን ልጆቻችሁ በሚል ርዕስ አንድ ግጥም አቀረበች። በጥልቅ ውቅያኖሶች በዓለም የዞራችሁ፣ የሀገሬን ባንዲራ ያስተዋወቃችሁ፣ ለረጅም ዓመታት ለሀገር የነፋችሁ፣ ለእናት ኢትዮጵያ ያገለገላችሁ፣ እናንት ክቡር ጀግኖች እንዴት ከረማችሁ? ሰላምታሰላምታሻ ያኔ ነው ጥቂት ዓመት አልፎ አቤት ጊዜው ይፈትናል፣ ሊነብዳል አዎ፣ አስታውሳለሁ 12 13 ዓመቴ ነበር። ትክ ብሎ ሳያወዱ ካው ላይ ተቀምጦ አሻግሮ እያየ በሀሳብ ተውጦ፣ ምን ሆነ አባቴ ብዬ ተጠጋሁት፣ ቁጭ አልኩ አጠገቡ አይኑን እያየ እንዴህ ሲያወጋኝ ከትካዜ ወጥቶ፣ ሁለቱም አይኖቹ በእንባዎች ተሞልቶ፣ ትዝ አለኝ የኋሊት የባህር ሕይወቴ ልረሳው ብሞክር እምቢ አለኝ ስሜቴ። ስለ አስር ዓመቱ የመርከብ ኑሮ ይነግረኝ ጀመረ፣ ይዘከዝከው ድድድም እያለ የመርከብ ሞተር እስከ ገልፍ ኦፍ ኤደን ሲጓዝ በባህር በቀይ ባህር ዙሪያ በበረሃው ቦታ ሲጠብቅ በቀንም በማታ ስለ ማርሳ ጉልብብ ጤዮና ፋጡማ በደሃላት ደሴት በአሳርካ በሹማ በአስመራ ራይታ በአሰብ በምጽዋ በዙላ በኖክራ በሃኒሽ ደሴት በመርከብ ተጉዘው ስላሳለፉት ከጓደኞቹ ጋር ስላደረጉት ስለ ዋናው ቢሮ ስለ ጠቅላይ መምሪያ ስለ ደብረ ብርሃን የማሪኖች ጣቢያ ስለ ባህረኞቹ ስለ አለቆቹ ስለሚወዳቸው ጥብቅ ጓደኞቹ ስለ ደሴ አይላንድ እንዲሁም ማዶቴ አንዱም ሳያስቀር ነገረኝ አባቴ። የመርከበኞቹን የጀግንነት ውሎ በኢምባቲ ካላ በጊንዳ ዶንጎሎ በአባቴ ሲዘከር አዘናነጣችሁ፣ ሽክ ድምቅ ያለው አለባበሳችሁ በተርታ ስትሄዱ ደግሞ ድምቀታችሁ ሁሉም ፈገግ ሲል ባነጋገራችሁ፣ ከግርማ ሞገስ ጋር ያፈዛ ገዛችሁ። እስከዚያ ቀን ድረስ ሳይተነፍስ ኖሮ ድንገት ተናገረው፣ አመታትም ቆጥሮ ትንፋሽ አስወጥቶ መናገር ቀጠለ። ድምፁ ተቆራረቀው፣ በው ገነፈለ። እጅግ እጅግ አዘን ኩለብት ለምስኪኖ አግባ መቋጫው ጦርነት ሆነና ሀገሩ ጓደኞቹ ሁሉ ካፈር ሲቀበሩ ቀይ ባህር ዳርቻ አሸዋማ ስፍራ በአይኑ ተመልክቷል። ሲሞቱ በጋራ ነው። አባቴ ቢተርፍን በመርፌ ከዳዳ ሰማዕት ለሆኑት ሆኗል ባለእዳ። ሁሉንም በዝርዝር የነገረኝ ለታ በጣም ተደር የዚያን ዕለት ማታ አይኔ ሳይከደን ሳተኛ አድርኩኝ። ስለሆነም ሁሉ እያሰባስሉ

የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳ ሞርስ ማለት ይች ሳንስ ሰነባበት በመቀሌ የሚገኘው የመለስ አካዳሚ የተባለ የትምህርት ተቋም ወታደራዊ ትጥቅ ማከማቻ፣ የታጣቂዎቹ ማረፊያ መሆኑ ተሰማ። የአካዳሚው የተማሪዎች መኝታና መመገቢያ ክፍሎች ታጣቂዎች ማረፊያ ሲሆኑ የሻቢያ ሰዎች ደግሞ በሞንጆሪኖ ትዕዛዝ ከሀውልቲ ክፍለ ከተማ የነዋይነት መታወቂያ እየወጣላቸው መሆኑን መኪና ተመድቦላቸው በመንቀሳቀስ ላይ መሆናቸው ሞርስ ተደርጓል። ከትናንት ወንድምነት የዛሬ ጠላትነት፣ ከበለጠ ሩቅ ከሚገኙ የኢትዮጵያ ታሪካዊ ጠላቶች ጋር መተባበር ለነገ ልጆቻችን ይጠቅማልን? አስባችሁት ከሆነ ፉርሽ የሆነ ሀሳብ ነው። ኢትዮጵያን በታሪኩ አታውቋት ሆኖ እንጂ ክፋት አድራጊዎች ክፉ አድርገው ከክፎች ጋር ተባብረው ደሟን ቢያፈሷት ጎኗን ቢወጓት እንጂ በዘላቂነት ታሪካዊ ጠላቶቻችን እንደሚልኳቸውና እንደሚደግፏቸው ኢትዮጵያን አፍርሰው አያውቁ። ኢትዮጵያን የሚጠብቅ ይጠብቃታል፣ ከቶንም አያንቀላፋም። በኢትዮጵያ ተስፋ አይቆረጥም። እየሆነ ያለው አሁን የምናየው መገዳደር ሁሉ ይቀራል። ወጀቡ ይበርዳል። የተናወጠች የመሰለችን መርከብ ተረጋግታ ጉዞዋን ትቀጥላለች። እርስ በርስ መተዛዘንና መተሳሰብ የጥላቻውን ቦታ ይረከባል። አለመግባባት በመረዳዳት ይለወጣል። ውሸትና ማስመሰል ለእውነትና ለእውነት ቦታውን ይለቃሉ። እርግጥ ነው ነገሮች ሁሉ እንደ ጅማሪያቸው ይለወጣሉ። ሊነጋጋ ሲል ይጨልማል። እኛ ግን ከድቅድቁ ጨለማ በኋላ ባለው በማለዳው የብርሃን ጎየታ እንደምቃለን። እምዬ ኢትዮጵያ ወደ ከፍታው ማማ ትወጣለች። ይህ እንዲሆን ያበቃን ፈጣሪ ምስጋናውን ይውሰድ። በመቀጠል ለመላው መለዮ ለባሽ የመከላከያ ሰራዊት፣ የፌዴራል ፖሊስ፣ የክልል ፖሊስ አባላት፣ የሚኒሻ አባላትና ኢትዮጵያ በታመመች ጊዜ ሊያከማት በደከማት ጊዜ ሊያሳርፋት ከመከላከያ ሰራዊት ጋር በመሆን ኢትዮጵያን ላሉ ኢትዮጵያውያን እንዲሁም ደጀን እንደነበረ ወገን ደግሞ ክብሩን ከነሞቀ ይጠበሱ ከፕሮግራሙ የበላይ ጠባቂ ጋር ተሰናበትን። ሰላም ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም እዮብ ደመቀ ነው። ዳዳ ዳዳዳ ሞርስ ማለት